ብዙ ነገሮች ዛሬ ይፈወሳል። እየሳቅሽም እየሳክሽም ነገርሽው ለእግዚአብሔር፣ እያለቀሽም ነገርሽው ለእግዚአብሔር። ነገሯ አልተቀየረም። ሰው ሰውን ቀጥሮ እንደሚጠብቅ እንደዛ ጠበቀችኛል። ተደብቃ ጠበቀች፣ ተደብቃ መለከችኝ፣ ተደብቃ ነገረችኝ። አሁን እሷ ደክማለች አሁን እሷ ትታለች፣ አለ እኔ ጀመርኩት አለኝ እግዚአብሔር። ምንድን ነው ቆይ፣ እግዚአብሔር እኔ ላይ አጋንንት አለ እንዴ ካለ ለምንድን ነው ጮሆም አይለቀኝ? እውነት ነው፣ እውነት ነው። ነገርሽን እየተከተለ የሚያጨነግፈውን በጌታ በኢየሱስ ስም ዘርማን ዘርሽ ላይ ያለውን እርግማን እረግመዋለሁ። አሜን። ጌታቸው ማን ነው? አባቴ ነው። ወላጅ አባትሽ። ከዚህ በኋላ በጣም ቁም ነገረኛ ትሆኛለሽ። አሜን። ትንብቻት አትሆኝም፣ እንደ ስምሽ ትሆኛለሽ። አሜን። ቁም ነገር ስሜ ነው። ከዚህ በኋላ እንደምንሽ እንደ ስምሽ። አሰገደች ምትባል ሴትዮ ታውቂያለሽ? አንቺው ራስሽ ጸሎትሽን ሰምቻለሁ። ቁርጭምጭሚትሽን ሳጠና፣ ኃይልሽን ሳድሰው፣ በከፍታ ላይ ሳስሮጥሽ፣ በብዙ በረከት ስጎበኝሽ፣ አይናቸው ያያል። አሜን። ተመስገን የሚባል ሰው ታውቃለህ? እኔ ነኝ። አሸናፊ ስማን ነው? አሸናፊ ጎደኛ አለህ? እዚህ አውለት ነው ይሄ። አሁን ቤታችሁ የደረሰው የሀዘን መንፈስ አንተን እንዳያገኝ ውሎውን አስተካክል። ብዙ ነገሮች ዛሬ ይፈወሳል። አሜን። በጣም እግዚአብሔርን ጠብቀሽ ጠብቀሽ ጠብቀሽ፣ አይንሽ እያየ ዘመን እያለቀ ነው አይደል? ቀን እየመሸ ነው አይደል? እየሳቅሽም ነገርሽው ለእግዚአብሔር፣ እያለቀሽም ነገርሽው ለእግዚአብሔር። ነገረው አልተቀየረም። ጠብቅሽው ጠብቅሽው ጠብቅሽው። ጌታ መንፈስ ቅዱስ እንዲህ አለኝ ሰው ሰውን ቀጥሮ እንደሚጠብቅ እንደዛ ጠብቀችኝ አለ። ተደብቃ ጠብቀችኝ ተደብቃ ተደብቃ ነገረችኝ። አሁን እሷ ደክማለች፣ አሁን እሷ ትታለች አለ እኔ ጀመርኩት አለኝ እግዚአብሔር። አንድ ሰው ይጩና አሜን። ስል ይሁንለት አሜን። ለዛሬ እዚህ ጉባኤ ውስጥ ብዙ የተጨነቃችሁ የተቸገራችሁ ሰዎች ልትኖሩ እንደምትችሉ አምናለሁ። ነገር ግን የእሷን ያህል በለቅሶ ማጥ ውስጥ ያለ ሰው የለም። እግዚአብሔር የእሷን እንባ ካበሰ የእናንተን እንባ ያበሳል። አሜን። ለቅሶ ማታቢሆ ደስታ ይሆናል። ሁሉን ቻዩ ጌታ እግዚአብሔር ቀን ያዛል። የቃዴስን ምድረ በዳ ያለመለመው የእግዚአብሔር ኃይል ነገርህን የሚያለመልምበት ያ ቀን ዛሬ ነው። በተደጋጋሚ ነው ያለቀሽበት ጉዳይ የጸለይሽበት ጉዳይ በተደጋጋሚ ሕይወትሽ ላይ ይመጣል ግን ይበላሻል። ይበላሻል እውነት ነው። ምን እንደሚያበላሸው አታውቂም። ምንድን ነው ቆይ እግዚአብሔር እኔ ላይ አጋንንታለህ እንደ ካለ ለምንድን ነው ጮሆም አይለቀኝ? እውነት ነው እውነት ነው። ሁሌ ነው የምለው እውነት። ተስማምቷችሁ የኖረ መፍዙስ ካለ በኢየሱስ ስም አባረሪዋለሁ። አሜን። ዛሬ እግዚአብሔር ነገርሽን ከምንጩ ይፈውሰዋል። አሜን። ከነገሩ መግፋትና መበርታት የተነሳ ጫፍ ደርሰሽ ነው ያየሁሽ። ጫፍ ደርሰሽ ምንም አማራጭ የለሽም ከጌታ ውጪ። በምንም ደስታ ልታገኛት ቺ በምንም ሰላም ልታገኛት ቺ። ያለቀሽባቸውን ቀናቶች እንኳንም አለቀሽ። የተቸገርሽባቸውን ቀናቶች እንኳንም ተቸገርሽ። ምድረ በዳሽን አለመልመዋ። አሜን አሜን። ይህ አሁን እየተበላሽ ያለውን ነገር እየሄደ ያለውን ነገር ድጋሚ ትፈልጊዋለሽ። ፈልጎም አልፈልገውም እኔ እግዚአብሔር የቀባኝ ነብይ ነኝ። ከፈለግሽው፣ እጠረዋለሁ። ጌታ ኢየሱስ ምስክሬ ነው፣ ይመጣል። አትፈልጊውም? እርግጠኛ ነሽ? ልብሽ፣ ድጋሜ አስበው። ዘመንሽን ነው የበላው፣ ተስፋሽን ነው የበላው፣ እድሜሽን ነው የበላው። ተጠንቀቂ። ለሞት ካልሆነ በስተቀር ወደኋላ እንዳታስብ፣ ለዛ ነው ያስፈቀድኩሽ። ከዛ ውጭ ግን ነገርሽን እየተከተለ የሚያጨነግፈውን በጌታ በኢየሱስም ዘር ማንዘርሽ ላይ ያለውን እርግማን እረግመዋለሁ። አሜን። ከዚህ ቀን ጀምሮ ሞገስ በላይሽ ላይ፣ አሜን። ሞገስ የከለከለሽን ደግሞ በጌታ በኢየሱስም ከእግሮችሽ ጫማ በታች አሜን። ጌታቸው ማን ነው? አባቴ ነው። ወላጅ አባትሽ? አዎ። ቅድም እንደነገርኩሽ ምን እንደሆነ አንቺ አታውቂም፣ ግን ሁሉ ነገር ነው የሚበላሸው። ምንድን ነው እኔ የምነካው ነገር ሁሉ ነው እንዴ በሽተኛ የሚሆነው? እኔ የምነካው ነገር ሁሉ ነው እንዴ የሚጨርስ? እኔ የምነካው ሁሉ ነው። ምንድን ነው ያለው? እኔ ላይ ነው። አዎ። ይህን ሰው ተከትሎ የመጣ ጨለማ ሰበርኩልሽ። አሜን። አንቺ በጣም ቁም ነገረኛ ነሽ። ከዚህ በኋላ በጣም ቁም ነገረኛ ትሆኛለሽ። አሜን። በጣም ጌታ ይረዳሻል። አሜን። ስም ብቻ አትሆኝም፣ እንደ ስምሽ ትሆኛለሽ። አሜን። ቁም ነገር ስሜ ነው። ከዚህ በኋላ እንደምንሽ እንደ ስምሽ አሜን። ውድቀትሽን፣ ውርደትሽን እየጠበቁ የትም አደርስም እያሉ እግዚአብሔር ያከብርሻል። አሜን። በኢየሱስ ስም አሜን። ፍለጋሽን አብሽው ጩኸትሽን አብዢው፣ ጸሎትሽን አብዢው፣ ልመናሽን አብዢው የሄደውን እየለመንሽ እያለቀሽ ዘመንሽን ከምትጨርሺ ከእግዚአብሔር ጋር ተስማምተሽ ዘመንሽ ይለቅ። እኔ በዚህ ነው መመርቅሽ። የትኛው ብላቴናይቷን እየተከተለ ያለ የጭንገፋ መንፈስ አሁን ይሰበር፣ የጨለማ መንፈስ አሁን ይሰበር። ከዚህ ቀን ጀምሮ ጎዳና ሸቀና ይሆን መንገድሽ ሁሉ፣ ያማረ ይሆን ኑሮሽ ሁሉ፣ ያማረ ይሆን እስከ ዛሬ የነካሽው ተበላሽቷል፣ በጌታ በኢየሱስም። ከዚህ በኋላ ግን የምትነኪው እንዳይበላሽ በኢየሱስ ስም ነካሁሽ በኢየሱስም ባረኩሽ። የተባረክሽ ለበረከቶኝ በኢየሱስም አሜን አሜን። ተፈጸመ። ማሚዬ እንዴት ነሽ? ስለአንቺ ጌታ ይባረክ። ዝም ብለሽ ጸልይ፣ ጸልይ፣ ጸልይ፣ ጸልይ፣ ጸልይ። ምንም እብድም ይበሉሽ፣ አሜን። ዝም ብላ ነው እንደው የምትደክመው። ይበሉሽ፣ የፈለጉትን ይበሉሽ። አሜን። ዝም ብለሽ አሜን። ታውቂያለሽ፣ ይህ ተጎዝጉዞ ከሚካደም ፋሚሊ ነው አንቺ የመጣሽው እኮ ጌታ ረድቶች ከእውነተኛው ምንጭ ስለ ምንጭ ሳው ስለ ኢየሱስ ሳወራ ልጄን ተናገራት አለኝ ጌታ። አሜን መልክት ሰጠኝ። ሃሌሉያ ከዛ ምንጭ ከቀዳሽና ከጠጣሽ በኋላ ወደኋላ እንዲህ ዞሮ መመልከት አስጠላሽ አለ እግዚአብሔር። ገና ትውልድ አስወርስሻለሁ። አሜን አንቺ ቤት ሰይጣን ምናምንቴ ሊያረግ ፕሮግራም ያደረጋቸዋለሁ፣ ጣልቃ ገባሁ አለኝ እግዚአብሔር። አሜን። ኢየሱስ። አንድ ሰው ቀኙን ብድግ አድርጎ እግዚአብሔር ይበል እስቲ። እግዚአብሔር በኔ ቤት ይበል እስቲ። በኔ ሕይወት ይበል እስቲ። በኔ ዛሬ ይበል እስቲ። ዛሬ ጣልቃ ገባ፣ ጣልቃ ገባ። እግዚአብሔር ጣልቃ ገባ በሉ። ጣልቃ ገባ አላው እግዚአብሔር ዛሬ። አንቺ ቤት ጣልቃ ገባሁ አለኝ። ጣልቃ ገባሁ አለኝ። አሰገደች የምትባል ሴትዮ ታውቂያለሽ እ አንቺው ራስሽ ጸሎትሽን ሰምቻለሁ አለ። እውነተኛውን የወይኑ ግንድ ተጣብቀሻል። አላሳፍርሽም። ወደኋላ አትመለሺ። በላታል። ባዶ አትቀሪ። ሃሌሉያ። ከውስጥም ከውጭም ያሉ የሚሳለቁ ሰዎች አሉ። ምን ሆነላት? የት አለች? የት ደረሰች እያሉ ነው። እግዚአብሔር እንደዚህ አለኝ፣ ቁርጭም ጭሚትሽን ሳጠና፣ ኃይልሽን ሳድሰው፣ በከፍታ ላይ ሳስሮጥሽ፣ በብዙ በረከት ስጎበኝሽ፣ ዓይናቸው ያያል። አሜን። ጆሯቸው ይሰማል። የምስጋናሽ ቀን ታዳሚዎችሽ ይሆናሉ። ብዙዎችን ደግሞ አስወርስሻለሁ አለኝ ጌታ። እስኪ ወረስኩ በይ። እስቲ ተፈስ

ብራዘር ነው፣ ብራዘር ነው። ሰርግ አደረገ አገባ። አንድ የጨለማን መንፈስ ከእናንተ ዘር ላይ ይረግማለሁ። አሜን። ከእናንተ ቤት ላይ ይረግማለሁ። አሜን። ከእናንተ ቤተሰብ ላይ ይረግማለሁ። አሜን። በጣም ቤታቸውን የሐዘን መንፈስ በልቶት ነው ያየሁትና ሰርግ ነው አሉና ሰርግ ደገሱ። በደንብ ስማኝ። ትክክል ነው። ሰርግ ደገሱ። ያ ሰርግ የተባለው ጉዳይ ግን የሆነ ሐዘን ይዞ መጣ፣ ለቅሶ ይዞ መጣ። ተመስገነው የሚባል ሰው ታውቃለህ? እኔ ነኝ። አሸናፊ ስማን ነው አሸናፊ። ጓደኛ አለህ? እዚህ አውለት ነው። አንድ ምልክት ልስጥልህ። አንተ ውሎን አስተካከል። ይሄ አሁን ቤታችሁ የደረሰው ያዘን መንፈስ አንተን እንዳያገኝክ ውሎን አስተካከል። ተመለስ፣ እሺ? ተመለስ። እንደ ነብይ ነው መነግርህ። እሺ? ተመለስ። እግዚአብሔር ያኖራል። አሜን፣ አሜን። ከክፋታቸው ጋር አትተባበር፣ እሺ? አትተባበር በጌታ በኢየሱስም ስም ይሄ የሐዘን መንፈስ በቤታቸው እንዳይቀጥል እረግሜዋለሁ። አሜን። ቤታችሁ የሰላም ቤት ይሆን። አሜን። የሆነች በእድሜ ከፍ ያለች ሴት የሆነች የሞተችው ያው 64 ተለይ አለበለዚያ መውጣት የማትችለው ጉዳይ ውስጥ ትገባል። ብዙ ዋጋ ትከፍላል። ሰምተኸኛል? አዎ። ተቀብለኸኛል? እኔ ደስ እንዲለኝ ነው ወይስ ጌታን ሰምተህ? በጣም ደስ ብሎኛል። በጣም ደስ ብሎ በጣም በእውነትም አንተ የእግዚአብሔር አፍ ነህ ብለህ መተህ ትመሰክራለህ። እግዚአብሔር በእጆች ስራ ብቻ ይባርካል። አሜን በናዝሬቱ ጌታ በኢየሱስ ከዚህ ቀን ጀምሮ ሐዘን የሚባል ነገር ፈጽሞ ከውስጥ ከልብ አውጣ። እሺ፣ በቃ ከእግዚአብሔር ጋር ተስማማ። አለበለዚያ ይሄ ክፉ ይከተልሃል። ይሄ ክፉ እንዳይከተል ከዚህ ቀን ጀምሮ በእግዚአብሔር ቤትና በእግዚአብሔር ፊት የእውነት ተከተል፣ የእውነት ደግሞ ተተከል። ኢየሱስንና ኢየሱስን ብቻ ማየት። እሺ፣ ወዲም ወዲም አትበል። ስነስርዓት ስነ ስርዓት ባርኮት ፍለጋ ከኢየሱስ ፊት ዞር ያላችሁበትን ጊዜ አየው። በረከት ፍለጋ ግን አላገኛችሁም፣ አላገኛችሁም። መባረክን የሚያውቅ የእስራኤል ቅዱስ እግዚአብሔር በእጆች ስራ ይባርክሃል። እሱንና እሱን ብቻ አምልክ። አሜን።